ጉድ ጉድ ጉድ ጉድ ጉድ ሳይሰማ መስከረም አይጠባም አለ ያገሬ ሰው ማለት ነው። እና ጉድ ጉድ እናንተ መኪናው ታሪክ አምጥቷል። የመኪናውን ጉድ ልንገራችሁ፣ ይኸው የተገዛው በማዳም ቅመሞች ብር ነው። የማዳም ቅመሞች ጎንድ ጎፈንድሚ ያኔ ለአብርሸቃ እንደገዙለት ለብራም እንደዛ ነው የገዙለት ይላል። ደግሞ ያቅራራል እራሱ እንደገዛ ነገር ማለት ነው። ጉድ ጉድ፣ ይኸው ቲክቶክ ላይ ያወራሉ። አረ የማዳም ቅመም ኧረ የማዳም ቅመም ምን ነው ምን ነው ምን ነው ምን አደረጉባችሁ? እኔ ምንም አልልም። ደግሞ እ እኔ እራሱ እንደገዛ ነገር ደስ የሚለኝ ማለት ደግሞ ራሱ እንደገዛ ነገር፣ ደግሞ ሀብት እኮ የሚያደርገው ነገር ነው። በራሱ በብሩ በላቡ የገዛ አስመሰለው እኮ ግን እሱ ምን አደረገ? ይበለው፣ ይበሉ። እሱ ምንም አላደረገም። የእውነት ልንገራችሁ ፈልጎ የሰጡት የማዳም ቅመሞች ናቸው። ሰው ታዲያ እንካ እየተባለ ሊከለከል እምቢ ሊባል አይችልም። ለምን እሷ እሱ ስጡኝ አላለም እሱ ጎፍንድሜ ከፈቱልኝ ግሩፕ ከፍታችሁ አሰባስቡልኝ አላለም ይኸውላችሁ ብዙ ጊዜ ምን ያደርግ መሰላችሁ ብሩክ ከኢንስታግራም የመኪና ስቶሪ በጣም ይለጣጥፋል ማለት ነው ኦልሬዲ ዱባይ ያለ ነው ብሩክ ዱባይ ያለ ነው የመኪና የመግዛት ውስቧስ ውስጥ የገባው ማለት ነው የመኪና የመግዛት ዱባይ እያለ ውስዋስ ውስጥ ገባ። ከዛ ዱባይ እያለ ነው ብዙ ጊዜ ስቶሪ ላይ እንትን የሚያደርገው የመኪና ስቶሪ፣ ስቶሪ ያደረጋል ይለጥፋል። ያ ማለት መኪና መግዛት ፈልጋለሁ መኪና ግዙልኝ ማለቱ ነው ማለት ነው። ሰው ግን አልገባውም ማለት እና ታውቃላችሁ፣ ግሩፕ እንዳላቸው ቴሌግራም ላይ የእነሱ ግሩፕ አላቸው እና እነሱን የሚደግፉ እነሱን በብዙ ነገር ሶፖርት የሚያደርጓቸው የማዳም ቅመሞች ናቸው። ኢቨን ይሄ መኪና የተገዛው ራሱ በማዳም ቅመም ብር ነው ማለት ነው። ማለት ኦልሬዲ ብሩቅ ካፋ ወጥቶ ስጡኝም አላለም ምንም አላለም ግን ግማሹን ከነሱ እነሱም ጨምሮበት የእሱም ብር አለ ማለት ነው። ለምን ይህ መኪና በጣም ብዙ ብር ነው። እኔ አሁን በቁጥር ጥሩ ብትለኝ ራሱ አልጠራም ማለት ነው። ለምን እንትን የሚል ብር ነው፣ በጣም ብዙ ብር ነው። ኤኒዌይስ እኔ የገረመኝ የብራ ሳይሆን የማዳም ቅመሞች ነው። በውስጥ ያወራሉ፣ ይላላካሉ፣ ያለውን ችግር ምን የሚሉትን ነገሮች ያወራሉ። ግን መኪናው ታሪክ ይዟለ፣ የማዳም ቅመሞች ችግር አምጥተዋለ። አሬ ማዳም ቅመሞች ንቁ! እናንተ ምን ስለሆናችሁ ነው መኪና ምትገዙት? መኪና ገዝታችሁ ብር አዋታችሁ የምትገዙት? እሱ ኢትዮ በሚሊዮን የሚከፈለው ብር ነው። ቅናት እናንተ ያማችኋል እሱ ምንም አላደረግም። እሱ ውስጡኝ አላለም። ይበላው እናንተ ይበላችሁ። የማዳም ቅመሞች ማለት ነው እንደ በማዳም ቅመም ብር እኔ ደግሞ ገርሞኝ ገርሙኝ ገርሙኝ ማለት ነው። በቃ በጣም ገረመኝ ማለት ነው። እንዴት እንደሆነ ታውቃላችሁ? ከአብሪሽ ኋላ ነው ዩቲዩብ የጀመረው ማለት ነው። አብሪሽ እንኳን አሁን በቅርብ ነው መኪና እንኳን የገዛ። እንዴት ብሩክ ሊገዛ ቻለ ብዬ እንኳን አይኑሬን አሰፋውት። ለምን ብትሉ ለካ እሱ ስቶሪ ላይ የሚያደርገው መኪና እንዲገዛለን ነው። መኪና ግዙልኝ ማለቱ ነው። ለካ ማለት መኪናዋ ለካ ታሪክ ይዛ መታለች። እና ደግሞ አንዷ ምን አለች መሰላችሁ? የሰው አይን አይሆንብክ፣ ሱቲ ንትን ላይ ማለት ነው። ስቶሪ አርግታው ነው ኢንስታግራም። የሰው አይን አይሆንብክ ማለት በቃ የሰው አይን አይግባ መኪናክ ብዙ አመት ያገልግል እንደማለቷ ነው። እና እኔ ገርሙኝ ገርሙኝ ገርሙኝ ማለት ነው። ምን የሆነው ምን የሆኑ የማዳም ቅመሞች እንዴ፣ ያማቸዋል ምናችሁ የጤናችሁ ነገር ያሳስባል። የማዳም ቅመሞች አዋጡ ለተባለ ሁሉ አዋታችሁ፣ መኪና ግዙ ለተባለ ሁሉ ትገዛላችሁ። እንደዛ ኮን ለእኔም ግዙልኛ አሁን እሱ ምን አገባኝ ፈልጎ ለሰጠኝ ነው። እኔ ግዙልኛ አላልኩም ነው የሚለው እውነት ነው። እሱ ረ ግሩፕ አለቦሽ የሚያደርጉት የሚደግፉት ማለት ነው ቴሌግራም ላይ ያው አሁን ላይ የሚያስፈልግህ ነገር ምንድን ነው ምናምን ሲባል፣ ብዙ ጊዜ ያው ይናገራል። የሰው ልጅ ፍላጎቱ ማለት ነው። ትንሽ ያዋጡለታል። በቃ ከሱ ከዛም ከዛም አርግቶ ጨመር መርመር አርግቶ መኪና ይገዛ ማለት ብሩክ፣ እኮ ከነውሉ ሊቭሬው እኮ ነው ይዞ የመጣው ካሽ ጥሬ ከፍሎ፣ ይሄ ሁሉ ብርኬት አመጣ ካሽ ጥሬ። ሊቭሬውን አላየችሁም? የተፈራረመበትን ካሽ ጥሬ ማለት ነው። እንደዛ ነው። እና ይሄ በጣም ብዙ ብር ነው። ለምን ታውቃላችሁ? አሁን ዩ ዩቱብ ሲዩቱብ በእርግጥ ይከፍላል ብዙ ብር፣ ግን ዩቱብ የከፍለው ያህን ያህል ብር አይደለም። ለምን አትሉም? ወጪ አለባቸው። የካሜራ አማን አለ፣ የቤት ኪራይ አለ፣ የልብስ አለ ምናምን፣ ያው ሁሉ ተደምሮ እውነት መኪና ይገዛል። የማዳም ቅመማ ናቸው የገዛችላቸው፣ የገዛችላችሁ። እኔን ደግሞ ስደቡኝ እንዳለማችሁ፣ ለምን? እኔ እውነታውን ነው ያወራሁት። የማዳም ቅመም የገዛችው መኪና ማለት ለምን ብትሉ፣ እኔ እያየውኑ ብዙ ጊዜ ለምን እሱ የመጀመሪያ የመኪና ፕላን መግዛት ቢያደርግ ኖሮ ስቶሪ ላይ ራሱ አስር ጊዜ የመኪና አይነት አይለጣጥፍም ነበር። ይሄ ሆኖ መኪና ነበር ደግሞ ራሱ አስር ጊዜ ሲለጥፍ ነበር። እኔ ነግተኔ ኮት ፖስቻሉ ግቡና እዩታቸው። መኪና ብሩክ መኪና ይገዛል። በቅርብ ብሩክ መኪና ገዛ ብዬ ሰርቻለሁ። ለምን እኔ ታይቶኝ ነው። ምንድን ነው የሚባለው? የሚበላኝን አሞራ ላይ ሲዞር አቋለው ይላል ሲተረት ማለት ነው ያገሬ ሰው እና እሱ አውቆ በድራማ ይሰራል ማለት ነው። እዛ ኢንስታግራም ላይ ለጥፎ ከዛ እሱ ደግሞ እዚህ መጥቶ አሁን ዛሬ ላይ ደግሞ መኪና ገዛው ብሎ በኮንፊደንስ ሊያወራ ይችላል። ቢኮዝ በሱ ብር አይደለም የተገዛው፣ በማዳም ቅመማ የተገዙት። ለምን አዋጥተው ነው የገዙለት ማለት ነው። ይሄ መኪና የሕዝብ ነው ማለት ነው። ይመች። አንተ ምንም ጥፋት አላጠፋም፣ እንደ በግ የሚያዋጣልክ የሚገዛልህ ነው እንጂ። ግን ለምንድን ነው የሚገዙት? በቃ ለምን ምን ስለሆነ ለምንድን ነው የሚገዙላቸው? እንዴ እናንተ እያ ቪዲዮን እያያችሁ ላይክ እያረጋችሁ የምታበረታቷቸው አይበቃቸውም? እንዴ እናንተ ደግሞ መኪና ገዝታችሁ ብር የምልኩት በግሩፕ አዋታችሁ። ዋይ የእውነት ምን ሆናችሁ ነው? እናንተ አእምሯችሁን ፈትሹ እንጂ በእግራችሁ ከምትሄዱ የራይድ ብር በጣም እያወጣችሁ ነው። እና ከምትጎዱ ራይድ እኮ አንድ ቦታ ለመሄድ አንድ ሺህ ብር ምናምን ነው በኢትዮጵያ ማለት ነው። እየተጎዳችሁ ስለሆነ እንትን አለ ምንድን ነበረ ለዛ መኪና ያስፈልጋችኋል። ለዚህ ለቆንጆ ለቅመሟ እና ለቡቡዬ ብለው ላችሁ የማዳም ቅመሞች ቋጠር ቋጠር ስታደረጉና ምን አባቱ አሉና እሱም ካለው ላይ ጨመርመርመርመር አርግቶ ከላኩለሌም ጨመርመርመር አርግቶ አችን የመሰለች መኪና ግስት እና ትናንት ይዞ መጣ። እንዴት ብትሉ አስተውስቴ አሁን ብሩክ ወጭ ያለበት ነው። ዱባይ እንኳ ሄዶ ስንት ብር ማፍሱ ይመጣ። እንዴት በአጭር ጊዜ ይሄን መኪና ሊገዛችኋል? መርምሩ ፍቱ፣ ጭንቅላታችሁ ጸጥ ብላችሁ እኔን አትስደቡ። የእውነቴን ነው። የማዳም ቅመሞች ናቸው የገዙላቸው። በማዳም ቅመም ብርን የተገዛ እና እየመረራችሁ ማውጡ። ቅመሞች አዋጥተው ነው የተገዛላቸው አልኳችሁ። ለምን ብትሉ ብዙ ጊዜ ለምን ብዙ ጊዜ ግሩፕ ላይ ፖስት ሼር ያደርጋሉ ምናምን እነሱ ባይዘ ግሩፕ አላችሁ ቴሌግራም ግሩፕ ተከታ ቲክቶክም ግሩፕ አላቸው ማለት ነው። የሆነ ነገር ሲሆኑ ፑሽ ያድርጓቸዋል። ብዙ ልጆች ማለት ነውና ቲክቶክም አላቸው። እርስ በራሳቸው ሼር ይደራረጋሉ ምናምንና ባለፈው እዛ ሄደው ሲያረፉ ጊዜ ነው ይሄን ሁሉ ነገር አውርቶ ጨራርሶ የመጣው ብሩክ ማለት ነው። ለምን በማዳም ቅመም ብር ነው የተገዛው ማለት ነው። በማዳም ቅመም ልጆች ናችሁ ብር የተገዛው እውነት የምነግራቸው